ምዕራፍ ሁለት ፦ ሁለቱ ሌንሶች። እያንዳንዱ ካሜራማን ሁለት ሌንሶች አሉት። አንዱ ለደማቅ ትዕይንት የሚጠቀምበት ሲሆን ሌላኛው ደግሞ ጨለምተኛ ትዕይንቶችን የሚቀርጽበት ነው። ለደማቅ ትዕይንቶች የሚጠቀምበት ሌንስ ዓለምን የሚያበራበት፣ የተከፉ ፊቶችን በሙያው የሚያፈካበት፣ እንዲሁም የስኬት መንገዶች ከነ ሙሉ ጥንካሬያቸው ጸንተው እንዲቆሙ የሙያ ብቃቱን ለመልካም የሚያወልበት ነው። ለጨለማ ትዕይንቶች የሚጠቀምበት ሁለተኛው የሌንስ አይነት ደግሞ ብርሃኑ እምብዛም የማይገኝበት ዓለምን ላለማየት የሚመኙትንና በየማዕዘናት ስርቻዎች ላይ የሚደርሱ ኪሳራዎችን ሲያስቀር የሚይዝበት ነው። ለዚህም ነው ሁለቱም ትዕይንቶች እንዳያመልጡኝ በማሰብ ለቀረጻ በሚሄድበት ሁሉ ሁለቱንም አይነት የካሜራ ሌንሶች ይዤ የሚወጣው። ህይወት ስትስቅልኝ አንደኛውን እጠቀማለሁ። ነገር ግን ሁለተኛውን ይዤ በወጣም ሁል ጊዜም ለመጠቀም ውስጤ አይፈልግም። ታዲያ ማን ይከውን? ማን በፍቃዱ ካሜራዬን ወደ ልብ ስብራት፣ ውድቀት፣ ነፍስን የሚያደማ ትዕይንት በድፍረት ይቅረጽልኝ? እኔ ብፈራም፣ ህይወት ደግሞ የራሷ ሕግ አላት። የህይወት ስክሪፕት ባለበት አይቆምም። እኔ ደግሞ የትኛውን ሌንስ መጠቀም እንዳለብኝ መወሰን እችላለሁ። በዚህም ትዕይንቱ ራሱ መግለጡን ይቀጥላል። ብሩህና ጨለማ፣ ደስታና ሀዘን ሁለቱም አንዱ የሌላኛውን ኋላ እየተከታተሉ ነው የሚፈራረቁት። እናም ያለኝ ምርጫ አንድና አንድ ብቻ ነው፣ ያም ሁለቱንም ሌንሶች እየተጠቀምኩ መመዝገብ። መጀመሪያ ላይ ሞያውን ስጀምር ለመቃወም ሞክሬያለሁ። ለምን ቆንጆዎቹን ትዕይንቶች ብቻ ላይየታቸው አቀርጹም? ለምን ወርቃማ ሰዓቶቹን ብቻ ለቀረጻ ትጠቀሙም? እያልኩ ለካስ ጨለማና ግርዶሹን ችላ ብዬ የህይወቴን ፊልም በአንድ ካሜራ ሌንስ ብቻ መስራት እንደምችል አምን ነበር። ነገር ግን ትዕይንቶቹን መከልከል ስለማይቻል ሁሉም ከየገመናቸው ወጥተው ወደ ውጪ ተዘረገፉ። እኛ ትርጉም አልባዎች የህይወት ታሪኬ አካል የሆኑት ፍሬ አልባ ዓመታት እውነታ የሌላቸው ባዶ ታሪክና የይምሰል ኑሮ ናቸው። ከዚህ በመነሳት እያንዳንዱን እውነተኛ ፊልም ሰሪዎች የሚያውቁትን ምስጢር ተገነዘብኩ። ይህም አንድን ስዕል ሕያው የሚያደርገው በሁለቱ ሌንሶች መካከል ያለው ልዩነት መሆኑን ከያዝኳቸው ሌንሶች የብርሃን ሌንስ የሚቻለውን ያሳያል። ለሐዘን እና ለህመም የሚቀረጸው የጨለማው ሌንስ ደግሞ ሳይሸራረፍ እውነተኛውን ያሳያል። እናም ሁለቱም አንድ ላይ ተቀናጅተው ነው የሰውን ልብ የሚነካውን እውነተኛ ፊልም ትዕይንት የሚፈጥሩት። ከዚህ በፊት በአንድ አጋጣሚ የሰራሁትን ትዕይንት በግልጽ አስታውሳለሁ። ትዕይንቱ አንድ ከድሬዳዋ መጥቶ የተዋወቁት ሰውዬ አንድ ሽልማት አሸንፈው ፊቱ በኩራት ሲበራ አየሁት። በትዕይንቱ መሃል በተፈጠሩ እያንዳንዷ ሰከንድ ስሜቶችና ጭብጨባዎች መሀል አይኖቹ የደስታን ባቀረሩ። ከሳምንታት በኋላ ግን ይኸው ሰውዬ በመቃብር ቦታ አይኖቹ እንዳልነበሩ ሆነው ሲመለከት የሚቀርጹበት ድፍረትን አጥተው እጆቼ ሲንቀጠቀጡ በሁለተኛው ሌንስ ቀዳሁ። ሁለቱ የቀረጻ ይዘቶች ለየብቻቸው ጎን ለጎን አንድም ታሪክ ብቻቸውን ሊናገሩ አይችሉም። ሁለቱን ሌንሶች የመያዜ እውነታው ያንኔ ነው የገባኝ። ሀዘን የሌለበት ደስታ ጥልቀት ስለሌለው ግልብ መሆኑን የተገነዘብኩት። ደስታ ባይኖር የሰው ልጅ ሀዘኑን ሊቋቋም አይችልም። ነገር ግን አንድ ላይ ኃያላን ናቸው። ሁለቱ ሌንሶች አንድ ለአንድ ጠላቶች አይደሉም አጋሮች እንጂ። እናም አሁን ህይወት ስትስቅልኝ በአመስጋኝነት እቀርጻለሁ፣ እምባሳገኝም እቀርጻቸዋለሁ። ይህን የማደርገው መከራና ህመም ስለሚያስደስት ሳይሆን ቀጥሎ የሚመጣ ሳቅ ትርጉም እንደሚሰጠኝ ስለማወቅ ነው። በመጨረሻ እስከዛሬ የቀረጽኳቸውን ተመልሰው ሲጫወቱ ሁለቱ ሌንሶች ደግሞ መናገር የሚገባኝን እውነተኛ ታሪክ እንደ ኖርኩ የሚያረጋግጡ ናቸው። ምዕራፍ 3 ይቀጥላል።